ለመሆኑ ማን ነው ፕሮቴስታንት የሆኑ እህት ወንድሞቻችን የኦርቶዶክስ መልካም ወጣት መርሐ ግብርን መተው መከታተልና ትምህርቱ መማር አይችሉም ያሉ ማን ነው? አረ፣ ይችላሉ ፕሮቴስታንት እህት ወንድሞቻችን እባካችሁ፣ በአሁኑ አርብ ማታ ከመሽ ሦስት ሰዓት ያለው የኦርቶዶክስ የመልካም ወጣት ሁለተኛ ዙር ትምህርት እንዳያመልጣችሁ። እዛ ላይ እንደ እግዚአብሔር መልካም ፈቃድ ስለ ጸጸት፣ ከኃጢአት ስለመመለስ በደንብ አድርገን በመጽሐፍ ቅዱስ የማስረጃዎች የተደገፉ የክርስቶስ ኢየሱስን ቃል እያነሳን በደንብ አድርገን እናወራለን። ኦርቶዶክስ የሆናችሁት ወንድሞች እባካችሁ፣ ኮሜሴክሽን ላይ ግቡና ሁላችሁም ለፕሮቴስታንት እህት ወንድሞቻችሁ ያላችሁን ፍቅር ግለጹላቸው። በዚህ አጋጣሚ ፕሮቴስታንት ሆናችሁ በከባባር ሱስ ውስጥ ያላችሁ ፕሮቴስታንት ሆናችሁ በከባባር ለምምር ውስጥ ያላችሁ ፕሮቴስታንት ሆናችሁ ስጋችሁን በመሸጥ ያላችሁ ግብረ ሰዶም የሆናችሁ በተለያየ አይነት ከባድ በሚባሉ ህይወቶች ውስጥ ያላችሁ እህት ወንድሞች እና ካላችሁበት ህይወት ነጻ መውጣት የምትፈልጉ በአጠቃላይ አርብ ማታ ከመሽቱ ሶስት ሰዓት ያለን ምራ ግብር እንዳያመልጣችሁ ሁላችሁም እንድትገኙ በክርስቶስ ኢየሱስ ፍቅር እንጋብዛችኋለን። እንወዳችኋለን።